ቦይፍሬንድ ምንድን ነው ብለሽ የተናገርሽው? ጥቁር ነው የጠበሰችው ምናምን አለሽ? ያ ጥቁር ቢያንስ ኔ ቤት ነው ያለው። ሀበሻ የጠበስሽው አንቺ ማለት ነው፣ ወይም ደግሞ የወለድሽለት ልጅ ቤት የለም። ልዩነታችንን አየሽ? ሀበሻ ጠበስኩኝ ብለሽ ወይም ደግሞ አገባው ብለሽ በተጋባችሁ በስንተኛው ቀን የተፋታችሁት? አንቺ እኮ የገዛ አማቾችሽን እኮ የምታሚሰው ነሽ፣ አደባባይ ሊወጥተሽ። ልዩነታችን እሱ እኮ ነው። ጨዋ ወልዶ ጨዋ ያሳደገኝ ጨዋ የወለደውማ የሰው ህይወት ውስጥ ጥልቅ እያለ እኮ አይገባም። የስንቱን አርቲስት ነው እተቻለ አለ ማንሽ? አንቺ ተች ያደረገሽ እኔ ኮ ማን ነው ተች ያደረጋት? ራስሽን አይተሸዋል? ስለ ራስሽ ታውቂያለሽ? ሆድሽን ከርስሽን ለመሙላት ብለሽ የስንቱን ህይወት እንትናንትና፣ አገባች እንትናንትናን አሰራች አሉ ባልታ። ብቻ ጨዋ ያሳደገው ሰው እንዲ አይነት አይደለም። የጨዋ ልጆች እኮ እናውቃለን ዩቲዩብ ሆኖብሽ እንጂ ባይሆንብሽ ኖሮ አፍሽን ልቅቅት አድረጊ ነበር። ምን ኢንስታግራም ላይ ስንት ነገር ስትይ አልነበር? እንደ የድሮ ዩቲዩብ ሽምጣ እንደ ስትቀደጂ አይደል? ሽሻ እያጨሽ አደባባይ ላይ ምናምን ማንም ሰው ያጨሳል፣ ግን ራስሽን እንደ ጨዋ ስታይ ነው በጣም የሚገርመኝ። በፍቅረኛ ምናምን ባልሽው ነገር ልዩነታችን እሱ ነው። የኔ ቤት አለ አንቺ ልጅ አስወልዱ ጥሎሽ ጠፍቷል። እሱ ነው ልዩነታችን። ሲቀጥል ደግሞ ሰውነት ሰውነት ሰውነት ብለሽ ልትሞቸው የደረስሽው አድንሽን ከአባቷ ጋር እንደማቀራረብ አንድ ላይ እንደመኖር የህፃን ጊዜዋ እንደማሳለፍ ቁጭ ብለሽ ታመለሽ። ደግሞ ቤታ ተሳዳቢ ናት፣ ልጅ ትሳደባለች። ያኔ አታስቢም ነበር። ምነው ዛሬ ስንጣላ ጠብቀሽ ቤታ ልጅ ትሳደባለች ስለዛ? ያኔ ያኔ አታስቢም ነበር። ምነው ዛሬ ሮጠሽ ደርሶ ለልጅ አሳቢ ሆንሽ? እውነተኛ ሰው ብትሆኚ ይህቺ እኮ ልጅ ተሳዳቢ ናት ብለሽ መተው ትቺ ነበር። አስመሳይ ስለሆንሽ ነው። ሲቀጥል ደግሞ የልጅ የሚያዝንም ልብ ያለሽ አይመስለኝም። ሆዴን እኮ ያረግሽው የታወቀ ነው። የሆነች ምንም ያላረገችን ሴት አምጥተሽ ልጇ በሽተኛ ነው ምናምን ብለሽ የፖስትሽው የተናገርሽው አንቺ ነሽ። ምንም የማታውቀውን ሴት ማለት ነው። ለአንቺ ሆድሽ ነው ጠላትሽ። ሰው ይቀናብኛል፣ ሰው ጠላቴ ነው አትበይ። ሆድሽ ነው ጠላትሽ። ሆድሽን ቀንሽ፣ ከዛ በኋላ አለቀን። ራስሽን እንደ ትልቅ ነገር ነው አይተሽ የምታደርግም ሲቀጥል ደግሞ ደግሞ ጎንደሬ ነው የምትለው ነገር ነው የሚገርምኝ። ጎንደሬ ማ ብትሆኝ ኖሮ ጎንደሬ ሄደሽ ሆቴል አታድሪም ነበር፣ ክርስቶስን ሆቴል አታድሪም ነበር። ጎንደሬ ብትሆኝ አጎት ያክስት አንድ እንኳን ዘመድ የለሽም፣ አንድ ዘመድ እንኳን የለሽም። ጎንደሬ ብትሆኝ እኔ ከዛ በኋላ ነው ያወቅኩትኝ ውሸታም እንደሆንሽ ማለት ነው። ሲጀምር እራስሽም ተናግረሻል። እኔና ቤታ በፖለቲካ መታውሉ ትናገረኛለሽ ብለሻል። አዎ በዛ በኃይለኛ ጦርነት ወለጋ ላይ ሰው በሚሞት በሚጨፈጨፍ ሰዓት ሁላችንም አማራውን ሆኖ ኦሮሞ